ይህ አበበ ወይም ደግሞ የአቤል ዘበኛ ማለት ነው። እንግዲህ የኋላ የተደበቀ ማንነቱ ወጣ ማለት ነው ትላላችሁ። እና እንግዲህ ያው ከዚህ በፊት ማለት ነው እናቱንና እህቱን ማለት ነው ከክፍለ ሀገር እንዲመጡና ከሉልጋ ሆነው ምስጢር ሊነግራቸው እንደሚፈልግ ነግሯቸው ነበረ። እነሱም ታዲያ እንግዲህ ለልዑል ደውለውለት ከሉል ጋር ይገናኛሉ ማለት ነው። ታዲያ ሉልም እንግዲህ ለአበበ ይደውልለትና እናትና ህትህ መጥተዋል ከኔ ጋ ናቸው እና ቶሎ ነበር ያለው። ታዲያ አበበም እንግዲህ እያለከለከ ነበረ። ታዲያ ሉልም ምን ሆነ ነው እቤት አይደለህም እንዴት? ሲለው አይ እቤት ነኝ ነበር ምላሹ። እንግዲህ የልዑል የስራ ባልደረባዎች እቤት መኖርና ለመኖርን ሲያጣሩ እቤት እንደሌለ ነበር የተነገራቸው። ልዑልም ታዲያ እቤት የለህም የት ነው ያለኸው? ምን ሆነህ ነው ሲለው የሆኑ ሰዎች እኮ እየተከታተሉኝ፣ እነሱን ተደብቄ ነው ያለሁት ብሎ እንግዲህ ይለዋን ማለት ነው። ልዑልም ታዲያ የት ነው ያለው? ቦታውን ንገረኝ፣ እመጣለሁ ንገሬ ሲለው መናሪያው ጋር አልጋይዥን ያለውት ብሎ ይነግረዋል። ሉልም እንግዲህ እዛ ቦታ ላይ ይሄዳል። ሲሄድ እንግዲህ እዛ የሚጠብቀው ሰው የሆኑ ሰዎች መጥተው እያጣደፉ ይዘውት ሂደዋል። እናም እንግዲህ ይዘው ሲሄዱ ሳያቸው የሆነች ስልክ ሸጎጥ አድርጎልኝ ነበር የሄደው ብሎ ያንን ስልክ ለሉል ይሰጠዋል ማለት ነው። ሉልም እንግዲህ መጨረሻ ላይ የተደዋወለውን ሲያይ አንዲት ሴት ነበረች፣ እሷ ጋ ይሄድና ስለ አበበ ይጠይቃታል ማለት ነው። ከዛ ሲጠይቃት የአበበ ፍቅረኛ እንደሆነች ነበር የነገረችው። እና አሁን መጨረሻ ላይ ምንድን ነው የተባባላችሁት ብሎ ሲጠይቃት ግዴታ የለብኝም እሱን የመናገር ያወራነውን የመናገር ግዴታ የለብኝም ብላ እንቢ ብላው ነበረ። ከዛም መጨረሻ ላይ እንግዲህ የአቤል ሰዎች እየተከታተሉት እንደሆነ ነግሮኛ ምናምን ብላ ነበር የተናገረችው ማለት ነው። እንግዲህ ይህን በይ ብሏት ነው እሱ ማለት ነው። ጉድኳ ነው እና እንግዲህ እነሉልም ታዲያ እንግዲህ ለማጣራት እንዳመቻቸው ያችን ሴት ያው ጥለዋት ይሄዳሉ። በኋላ እንግዲህ ሲከታተሏት የሆነ ቦታ ትሄዳለይ ማለት ነው። እዛ ሄደችበት ቦታ ሄደው እንግዲህ እጅ ከፍንጅ አብበን ይዘውታል ማለት ነው፣ አጊተውታል ማለት ነው። እንግዲህ የሊያ ተቀጣሪ እዛ ሴት ናት፣ እሷ ጋ ነበር ያለው ማለት ነው። እንግዲህ እና ለምን እንዴት እዚህ እንደመጣ ሲጠይቀው የአቤል ሰዎች አግተው ነበረ። አውቃቸዋለሁ፣ ከአቤል ጋር እየመጡ አያቸዋለሁ። እነሱ አግተው ነበረ። ታዲያ እንግዲህ እነሊያ ከዛ አስጥለውኝ እዚያ መጡኝ ነበር ብሎ የተናገረው ማለት ነው። ታዲያ በዛን ሰዓት እንግዲህ ነው እናትና እህቱን ያገናኘው ማለት ነው። ታዲያ እንግዲህ ልዑል ወደ ሌላ ቦታ ዘወር ሲልለት ለእህቱ የነገራት ነገር ነበረ። እሱም እንግዲህ ቤትና መኪና እንዲገዛና ጥሩ ሕይወት እንደሚኖር ነግሯታል፣ እንግዲህ ማለት ነው። እናም ነገሮቹን እስከማስተካከል እስከማመቻች ድረስ አንቺ ከሄድሽ በኋላ ተመልሰሽ ነይ፣ ቶሎ ተመልሰሽ ከመጣሽ በኋላ እህቴ ጠፍታለች ታግታለች ብዬ ለነ ልዑል እነግራችኋለሁ። ከዛ እህቱን እነ ልያ አግተውበታል ብለው እነሱ እኔን ይለቁኛል ብሎ ነበር እንግዲህ ሐሳቡ እንደዛ ብሎ ይነገራት ማለት ነው። እናም እህቲቱ እንግዲህ ሁሉንም ነገር ፍረጥረጥ አድርጋ እያበበን ጉድ ተናግራለኝ ማለት ነው። እና እንግዲህ በቃ አቤል ነው አቤል ነው የገደላት ብሎ መስክሮ ተናግሮ በቃ እሱ ሊወጣ ነበር ሀሳቡ ማለት ነው። እና እንግዲህ ይህ ሰውዬ ከእነሊያ ጋር አብሮ የሚሰራ ሰው ነው። ቤትና መኪና አለው እንደዛ ያ ነገር እያለው አቤል ቤት መቼም ተቀጥሮ ዘበኝነት አይሰራም። እዛ የገባበት ምክንያት ደግሞ አቤልን ወንጀለኛ አስብለው አቤልን ወንጀለኛ አስብለው በሌለበት ባላደረገው ነገር መስክረው እነሱ እስር ቤት እሱን ሊያስገቡ እነሱ ደግሞ በነጻነት ወንጀላቸውን እየሰሩ እንደፈለጉ ሊኖሩ ነበር ሀሳባቸው ማለት ነው። ዙሮ አልተሳካላችሁም። እውነት ትዘገያለች እንጂ መውጣቱ አይቀርም። አቤልም ደግሞ ነጻ ይወጣል። አሁን በቃ በዱካሾም የተገኘ መረጃ አለ፣ የተገኘ ፋይል አለ። አቤልን በጣም ያስለቀሰውና ያስደነገጠው ነገር ነው። በጣም የሆነ በቃ ብሩክም ሲናገር በቃ ጥሩ መረጃ ነው ያገኘው ማለት ነው። በጣም ደስ የሚል ነው። ብቻ ግን አቤልን ነጻ የሚያደርግ ሰነድ ነው የተገኘው ማለት ነው። እና የምር እውነት እውነት ነች። ምንም ቢሆን ምንም ቢሆን እውነት ተደብቃ አትቀርም፣ ትወጣለች። እኛም ብለናል አቤል ይህን ነገር እንደማያደርገው እና እንግዲህ፣ አበበን እህቲቱን ማለት ነው ወደዛ ወስደዋት እሱን አምጥተውታል ማለት ነው። እንግዲህ ሊጠይቀው ማለት ነው። እንዴት ተለመደው። እንዲሁ እውነታው ቢወጣ ጥሩ ነበር። እንደዚህ እየተሆነ እንዲሁ እስከ መቼ ምናምን ምናምን እያለ ነበረ ሲቀባጥር ጥሩ የነበረው ማለት ነው። እንግዲህ ሉልም በድፍረት ራሄልን የገደላት እሱ ነው፣ ስለ ገደላት ምናምን እያለ ነበር እንግዲህ ሲናገር የነበረው ማለት ነው። ምክንያቱም እውነታው ቁልጭ ብሎ ታይቷል ማለት ነው። ከአበበ በላይ ማለት ነው እንግዲህ ምንም ጥርጥር የሌለው አበበ ከሊያ ጋር አብሮ ተባባሪ አብሮ የሚሰራ ግለሰብ ሆኗል ማለት ነው። ሆኖ ነው የተገኘው ማለት ነው። እና እንግዲህ አቤልም ደግሞ እነዛን የራሄልን ፍቅረኛ ያገቱትን ሰዎች ማለት ነው ለማገኘት እተከራዩበት ቤት ሂዶ እንግዲህ እያከራየቻቸውን ሴት ሲጠይቋት፣ እረ እነሱ እኮ በጣም ጥሩ ሰዎች ናቸው ይሄን ያደርጋሉ የሚባሉ አይደለም። እንዴት እንደዚህ ተላለ ብላ እየተከራከረችላቸው ነበረ። ቡና ግዝታ አድርገውልኝ ምናምን እያለች በቃ መልካም ሰው እንደሆኑ ነበረ ስትነግረው የነበረው ማለት ነው። እሱን ለመረዳት ምንም አልፈለገችም ነበረ። መጨረሻ ላይ ግን ነገሩ ሲገባት ተረዳችሁ ማለት ነው። የገዛ ልጇን ለራሱ አንደኛው አስረግዟታል። እንዲሁም ልጅቱም ትላለች አባቴ ሰምቷን ላንቺ ነው ያልነገርኩሽ እንጂ ሳምንት ሽማግሌ ሊላክ ነው እና ነፍሰ ጡር ነው ይብላ ነበር የነገረቻቸው። እናቲቱም በጣም ነው የተናደዱት። ከተከራይ ከተከራይ ጋር ከሱ ጋር እንደዚህ ይሄን ሁሉ ደረጃ ደርሰሽልኝ እንዴት እንዴት እንዴት? እና እንግዲህ እሷንም ደግሞ እንደዚህ እንትን ያሏት ምንድን ነው ይህ አቤልን እህት ማለት ነው እንድታስተዋውቃቸው ብለው ነው እንግዲህ እሷን የሚቀርቧት ማለት ነው። እናም እንግዲህ አቤልን ስትለው እህትህ ጓደኛ ናት አቃለሁ አለችው። እና እነሱም ደግሞ እህትን እንዳስተዋውቃቸው ይፈልጉ ነበረ። አስተዋውቂያቸው በእህትህ በኩል አንተን አጊተው አንተን ሊያናግሩ ይፈልጉ ነበረ። እንዴ እንዲህ አይነት ሰው እያስቸገረን ነው ምናምን ብለው ብለውኝ ነበር ብላ እንግዲህ ይህንንም ነግረዋለች ማለት ነው። እንግዲህ አቤልን በእህቱ በኩል እንግዲህ እህቱን ይዘው አቤልን ለማገኘትና የሆነ ነገር ለማድረግ ፍላጎት አላማ ነበራቸው ማለት ነው። አሁንም እንግዲህ የአቤልን እህት አላይ ጠብቃት እሷን ደግሞ አግተው የሆነ ነገር አድርገው ደግሞ ሌላ ጭንቀት ውስጥ እንዳያስገቡት ነው የፈራሁት፣ ማለት ነው የምር እኔ በጣም ነው ያሳዝነኝ ማለት ነው። ሰፈር ላይ ቤተሰቦች መቀመጫ ተዋል አለ እናቴ በቃ መውጫ መግቢያታለችለ እህቶች፣ እህቴ፣ ወንድሜ አለ የገዳይ እህት፣ የገዳይ ወንድም፣ የገዳይ እናት እየተባሉ ነው አለ እያለቀሰ ነበረ ሲናገር የነበረው ማለት ነው፣ ዱካሾ ላይ ዘላለም ዘገየ ቻናል ላይ ማለት ነው። እንግዲህ በዱካሾም በኩል የተገኙ መረጃዎች አሉ። ደስ የሚል አቤል የሚፈልገው ሳይሆን አይቀርም እንግዲህ አይቶት በጣም እንትን ብሎ ስሜታዊ ሆኖ ነበር ማለት ነው እንግዲህ አቤል ማለት ነው። ፎቶዎች እንዲሁም ደግሞ ፋይሎች ናቸው በዱካሾ በኩል እንግዲህ የተገኙት ማለት ነው። በአቤል ጉዳይ እንግዲህ ዱካሾም እየሰራ ነው ማለት ነው። በጣም ደስ ይላል እንደዚህ ሲተባበሩ ሲተጋገዙ። በጣም ነው ደስ ያለኝ የምር ነው የምላችሁ። በጣም ነው ደስ ያለኝ ማለት ነው። ደግሞ የአቤል ሀቅ ወጥቶ የምንደሰት ያድርገን አሁንም እየወጣ ነው አሁን ሁሉም ነገር በቃ ወደ አብበና ወደ ሊያ ነው ሁሉም ነገር በግልጽ እየታወቀ እየተደረሰበት ያለው ማለት ነው ይመስለኛል ደግሞ ያን በዱካሾ በኩል የተገኘው ፋይል ማለት ነው ይህ አቤል ጠበቃ ይመስለኛል እንግዲህ መጀመሪያ ላይ ልክ አስክሬኑ በአቤል ቤት ተገኘ የተባለ ጊዜ ለእናቱ የነገራቸው የአቤል ጠበቃ እሱም እጁ ሳይኖርበት አይቀርም መሰለኝ ና ከእሱ ጋር የተያያዘ ነገር ሳይሆን አይቀርም። እንግዲህ ይህ እንትኑ ማለት ነው። ብቻ ግን እንዳጠቃላይ አቤል ነጻ ነው። ሐቁ እየወጣለት ነው የሚገኘው፣ ማለት ነው። በጣም ደስ ያለኝ ነገር በቃ ሐቁ እየወጣለት ነው። አስባችሁታል? የገዳይ እናት፣ የገዳይ እህት፣ የገዳይ ወንድም እየተባሉ ቤተሰቦቼ መቀመጫ አጥተዋል እያለ ነበረ ሲያለቅስ የነበረው ማለት ነው። አስቡት እንግዲህ የማህበረሰቡ አፍ ለራሱ መቀመጫ እንዳሳጣቸው ነው ሲናገር የነበረው እያለቀሰ። የእኛ ሰው እንግዲህ ታቁታላችሁ ወደቀ ከተባለ ተሰበረ ነው። መጀመሪያ እስኪ ይሄ ነገር እውነት ነው ውሸት፣ ምን ማረጋገጫ አለን ብሎ አይልም። እንደዚህ ያደረገ ከተባለ ያም ተንስቶ እንደዚህ እኮ ያደረገ ከሌ ነው። ምንም ማረጋገጫ ሳይኖራቸው ምንም ተጨባጭ የሆነ ነገር ሳይኖራቸው ማለት ነው እውነት አንቸው እኩል ለመፍረድ ለመፍረድ አንቸኩል። መጀመሪያ ይህ ነገር ምን ያህል እውነት ነው፣ ይህ ነገር ምን ያህልስ የተረጋገጠ ነው ብለን ማወቅ አለብን ማሰብ አለብን። አንድ ሰው ተንስቶ አቤል ነው ይሄን ያደረገው ስላለ ብቻ ሌላውም ተንስቶ እንደዛ ማለት የለበትም። ሲቀጥል ደግሞ እናቱ ምን ያርኩ እህቱ፣ ወንድሙ ምን አደረጉ? እሱ ነው አይደለ እሱ የሚኖርበት ቤት ነው አይደለ? ይህ ነገር ተገኘ የተባለው ሬሳ ተገኘ የተባለው ሕግም መጠየቅ ካለበት አቤልን ነው። እሩጣችሁ ቤተሰቦቹን የምትናገሩት ለምንድን ነው? ምን አደረጓችሁ እንዴ? እሱም ቢሆን እኮ ይህን ነገር አላደረገም። በቃ ይሄን ስራ እንዲሰራ የማይፈልጉ ሰዎች ከዚህ ስራ እንዲወጣ ስለፈለጉ ብቻ እሱን እስር ቤት ማስገባት ፈለጉ፣ ነገሩን አደረጉት። አሁን ደግሞ ለአቤል ያቀዱት ነገር ዙሮ ለራሳቸው እየሆነ ነው። ሀቁ እየወጣ ነው። ሀቁ እየወጣ ነው። እውነት አሁን ላይ እውነት መስሏችሁ እናቱንም ሆነ እህቱን፣ ወንድሙን የምትናገሩ ሰዎች ነገጧት፣ ግን እውነታ ወጥቶ በምትሰሙት ነገር ታፍሩበታላችሁ፣ እውነት ታፍሩበታላችሁ። እስኪ መጀመሪያ ይሄ ነገር እውነት ነው፣ ውሸት ብላችሁ ሲተረጋጉ ነገሩ ይጣራ። በችኮላ የሚሆን ነገር የለም። ቸኩላችሁ መጥፎ ነገር እየተናገራችሁ ሰውን ለማስቀየም ሰው የሰውን ስለ ልቦና ለመጉዳት አትቸኩሉ ማለት ነው፣ አትቸኩሉ እና ላችኋለሁ። ለማንኛውም ውድ ተመልካቾች ማለት ነው ያው እውነታው እየወጣ ነው። አበበ የሊያ ተባባሪ ነው ከሊያ ጋር አብሮ የሚሰራ ሰው ነው ሆኖ የተገኘው ማለት ነው። ቤትና መኪና አለው ነው የተባለው። እንግዲህ እህትቱ ሁሉንም ነገር በቃ ተናግራለች። አሁን እነ ሉል ደግሞ ስለያዙት እንዲመሰክር ስለያዙት ምክንያቱም እውነት አለኝ አቤል ነው ይህን ነገር ያደረገው ብሎ ስላለ ፍርድ ቤት ቀርቦ ይህንን እንዲመሰክር ብለው ስለያዙት ነገሩን ደግሞ እየመረመሩት እያጣሩት ስለሆነ፣ በቃ ከነሱ እጅ እንዲወጣ እውነትም ሊያ እህቱን አገታበታለች ብለው እሱን እንዲፈቱት ነበረ ያን ያልታሰረም እንዲለቁት ነው ተፈልጎ ይህን ነገር እያደረገው ማለት ነው። ብስለቱ ብስለት አይደለም እንዲህ እንደቀላል ሰው ባላደረገው አድርጎታል ብሎ ተናግሮ እንዲ በቀላል የሚለቀቅ መሰለው? እንዴ እንዴ! እና ለማንኛውም ውድ ተመልካቾች ላይክና ሰብስክራይብ ያላደረጋችሁ ላይክና ሰብስክራይብ ያደረጋችሁ፣ ቤተሰቡ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ አበረታቶ በቀጣይ በሌላ ቪዲዮ እስከምንገናኝ